እሁድን አንድ ላይ እንዳማረበት ከእናንተ ከቤተሰቦቻችን ጋር በጣም ደስ የሚል ያማረ የእረፍተ ቀንን አብረን እያሳለፍን ነው። አሁንም እንግዲህ በርካታ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። አቶ ወይም ወይዘሮ የተሰኘው ፕሮግራማችን ላይ ደረስን። ዛሬም እንግዲህ አንድ ቪዲዮ አለ። እንግዲህ የተለያዩ ባለትዳሮች በቤታቸው ያላግባባቸው ጉዳይ ይነሳና እዛ ላይ ደግሞ እኛ የመሰለንን ሀሳብ እንሰጣለን። የእሁድን አንድ ላይ ቤተሰቦችም እንዲሁ ደግሞ የተሰማቸውን ሀሳብ ይሰጡበታል። ዛሬም እንግዲህ አንድ የባለትዳሮች ጉዳይ በቪዲዮ ተዘጋጅቷል። እሱን እኔና ወደ እኛ ሀሳብ እንመለሳለን። እና ሰዎች ምን መሰላችሁ፣ አንደኛ እኔ ከጓደኞች ጋር እንደፈለኩ እየወጣሁ መዝናናት አልቻልኩም። ምክንያቱም ሁሉም ነገር ሌላ ነገር ነው የሚመስለው። ሁለተኛ ስልክ ዘመን አመጣሽ ነው አደለ? ከዘመኑ ጋር እኩል መሄድ አለብን። ሶ እኔ በስልክ የምጠቀማቸው ነገሮች ሁሉ በሌላ ነገር ነው የሚመስለው። ለምሳሌ መጽሐፍ ማንበብ፣ እሱ መጽሐፍ ማንበብ ይወዳል፣ እኔ ደግሞ ፖድካስት ያለው ቲክቶክ ላይ። ታዲያ ምንድን ነው ችግሩ? ይህንን ባደርግ ከዘመኑ ጋር እኩል ብሄድ ምንድን ነው ምን ችግር አለው? እና ይህን ነገር እባካችሁ ፍረዱኝ። እየተረዳኝ አይደለም ግን እወደዋለሁ። ይሄ እኮ የመረዳት ጉዳይ አይደለም። ሰዎች በደንብ አዳምጡ። ከመጀመሪያ ልጀምርላችሁ። ይች ልጅ እኔ ሳገባት፣ በእርግጥ የእድሜ ልዩነት አለ የእድሜ ልዩነት እንዳለ ሆኖ ግን በክብርና በወግመ ማዕረግ ነው ያገባኋት፣ የሚገባትን አድርጌ ልብሷን ገዝቼ አልብሼ በስርዓት ጥሎ ሽንጥዬን ያገባዋት። ከዛም በኋላ ግን ከጊዜ በኋላ አንብቤ ስላት መጽሐፍ አታነብም። ቲክቶክ ላይ ተጥዳነ ከቲክቶክ ምን ይገኛል? መጽሐፍ ብታነብ ቁም ነገር አለ። ብዙ ቁም ነገር ውስጥ አለ። ማንበብ አትፈልግም። እንደውም ባለፈው ሁለት አንድ ወቅ የሆነ ፕሮግራም ነበረን። እዛ በራይድ ሄደን እኔ ጋቢና ተቀምጫለኝ። የሆነ ጨዋታ እያጫወትኩት ይስቃል። ከዛ ባትሽ ቀልደኛ ናቸው ሲላት በጣም የሚያሳዝናል አባቶች ቀልደኛ ናቸው ብሎ ሲናገ ክትብል አይሳቀች ባለቤት የለሆነ ተሰልጽል እ አሁንም እየሳቀች ነው። ያስቀል ምንድን ነው የእድሜ ልዩነት እ ያለ ነው። ወንድ ልጅ እንደሁም ትንሽ እድሜው ገፋ ሲል ጥሩ ነው። ያጉደኩባት ነገር የለም። ቤቷ ሙሉ ነው። ይህን የመስል ቤት አለ ሁሉ ነገር የተስተካከለ ነው። ምርጥ ምርጥ ልጆች ወልዳለች። ከዚህ በኋላ ንቀት ነው። ምንድን ነው ባለቤት ነው። ትልምጭቃ እስኪ የኢትዮጵያ ሕዝብ ይህን አይታችሁ እስኪ እስኪ እኔ ጥፋት ምንድን አንብቢ ይባልኩ ዜና ተመልከች የሀገራችንን ሁኔታ ምን ላይ እንደደረሰች ተመልከች እማታየው ነገር የለም። ጓደኞቿ በሙሉ ከእሷ ጋር ያሉ ጓደኞች በሙሉ እሷ ይመጥኑ አይደሉም። በሙሉ ጻል አ ትልቅ ሰው ሚስትለች እንዴ እንደ ትልቅ ሰው ሚስትነቷ ለምንድን ከደህና ከደህና ሰው ከትልል ሰዎች ጋር አትውልም። መራቃቸውን ዋጥ ያደረግ ቁም ነገር የሚሰሩ እኔ ጥፋት ላይ ነገር አንተ መዝናናት አትወድ፣ ወጣ መዝናናት አታውቅ አለምደብር ታዲያ እኔ ምን ላድርግሽ? ና እንውጣ ስለ እምቢ ትለኛለ እኔ ደግሞ ወጥቼ ስትናና እኔ ደግሞ መዝናናት አለብኝ፣ ወጣት ነኝ፣ ጊዜን መጠቀም አለብኝ። አንተም እንደዛው እኔ ችግር አለብኝ ብዬ አላስብም። እንውጣ ስለው አይወጣም። ቤት እንኳን ተቀምጠን አንድ የቲቪ ቻናል ማየት አንችልም። ሁሌ ዜና ነው፣ እኔን እየፈለገ ነው የሚ እኔ ደግሞ ያ ነገር አይመቸኝም ብዙ ስለዚህ ምንድን ነው ማድረግ ያለብኝ እኔ እየገባኝ አይደለም። እና የኢትዮጵያ ሕዝብ እባካችሁ እስኪ ፍረዱኝ። እስኪ እኔ ጥፋት አለኝ ጥፋት ነው ካለ ታረማለሁ። እኔንም የኢትዮጵያ ሕዝብ ፍረዱኝ፣ እንደ ወጣት ምን ታስባላችሁ? እኔ የማደርገው ነገር ሁሉ እሱን እያስቀይመው ነው። እና እንዴት እንዳያስቀይመው ማድረግ ይችላሉ? እባካችሁ ፍረዱ ኢትዮጵያ። በጣም ቀላል የሚመስል ግን ከባድ ችግር እኔ ያየሁት ነው ማለት በእነዚህ አይነት ህይወት ኑሯቸውን የሚገፉ ሰዎች፣ ዝም ብለን ከላይ ከላይ ስናየው ቀላል የሚመስል ጉዳይ ግን በጣም ከባድ ነው። ያነሱት ሀሳብ ወይ ደግሞ የሁለቱ ባለትዳሮች ያለ መጣጣሚያ ምክንያት እንደዛ ነው የሚረዳው ለምን ካላችሁ ማብራራት ይችላሉ በደንብ የእድሜ ልዩነት ትዳር ላይ ልዩነት ያመጣልም አያመጣልም በሁለቱም ነው የሚስማማው። እውነተኛ ፍቅር ኖሮ አንድ ላይ ጥሩ ጊዜ ኖሯቸው ተዋደው የተጋቡት ከሆኑ ተናቦ ማለት ነው። ብዙ ልዩነት ሊኖር ይችላል። ግን በእንደዚህ መልኩ በጣም የተራራቅ የእድሜ ልዩነት ኖሮ ጋብቻ ሲመሰረት ግን በዛው መጠን ችግሩ ጎልቶ የሚታይ ይመስለኛል። አንደኛ ነገር አሁን ባል ባል ብቻ አይደለም ወንድ ልጅ እንደ ባል አባትም ነው፣ ግን ሁለቱን ማቻችሎ መሄድ ነው። ሚስትም እናት ነች፣ ሁለቱን ማቻችላ መሄድ ነው። የምር አባት ሲባል ግን የምር አባት ከሆነም ችግር ነው። እናት ሲባል የምር እናት ከሆነችም ችግር ነው። ሚስትነቷን ወይም ባልነቱን መርሳት የለባቸውም ብዬ አስባለሁ። አሁን እዚህ ጋ ማየው ይሄ አባትነት ፓርቱ ያመዘኔ ይመስለኛል። በንግግራቸው እንደምረዳው ሰው ወጣት ነች፣ እንደ ወጣት ከእድሜዋ ጋር እሷ ስለፈለገች ብቻም ሳይሆን ጊዜው ራሱ ፍሬም አርጎ እንድትጓዝ የሚያደርግበትን መንገድ ማምለጥ አይችልም። እሳቸውም ማን ነው እሱም እንደ እድሜያቸው፣ ለምሳሌ የሚያነቡበት የሰከን ያለ እድሜ ላይ የሚገኙበት ነው እንደሷ ሊሆኑ አይችሉም። እና ይህን ነገር ተነጋግሮ ካላስታረቁት ለተዳርሙበትን ዋነኛ ምክንያት ሊሆን ይችላል በጣም እኔ የእድሜ ልዩነት በተለይ ደግሞ ወንድ ልጅ በእድሜ በስታተስም ከፍ ሲል ብዙ ችግር ያመጣል ብዬ አላስብም ነበረ። ሴቷ ስትበልጥ ነው ብዙ ጊዜ ትዳር ላይ ማህበረሰቡም ጫና የሚያደርገውና የተለያዩ ችግሮች የሚፈጠሩት። ምናልባት የነሱ የእድሜ ልዩነታቸው በጣም የሰፋ ይመስለኛል። እንግዲህ እንደዚህ ፊዚካሊ ስናያቸው ቁጥሩን አልሰማንም፣ ግን ፊዚካላቸውን ስናይ የእሷ ልጅነት በጣም የበዛ ነው። ባለቤቷ ደግሞ እድሜያቸው ከፍ ያለ ይመስለኛል እንዳልከው የአባትነት አሁን መጻፍታም ዜናት ከቲክቶክ ምን ይገኛል ማለት ነገር ሞር ከባልነት ወደ አባትነት ይሄዳል። ደግሞ አዎ እሱ ደግሞ እሷ ጋር የሚፈጥረው ደግሞ ሌላ ስሜት አለ። የእድሜ ጋቡ በጣም ሲሰፋ ቀናትም ያስከትላል። ለምሳሌ ጓደኞቿን አይወዳቸውም። ጓደኞቿን ማይወዳቸው ምክንያት እኩዮቿ ስለሆኑ ወጣ ስትል ለእኩዮቿ ትጋለጣለች ብሎ ስለሚያስብ ነው። ግን እንደዚህ አይነት ነገሮች መጀመሪያ ስትጋባ መቼ ይሄን የእድሜ ልዩነት ታውቃለች፣ አይደል ስታገባው፣ እሱም ያንን የእድሜ ልዩነት ያውቃል፣ ልጆችም ወልደዋል። መጀመሪያ አምነህበት ነው የምትገባው። ባለህን እኮ አይተህ እድሜውን ታውቃለህ፣ ባህሪውን ታውቃለህ፣ ብዙ ነገሩን አይተህ ነው የምትገባው። ምናልባት ከገቡ በኋላ እንደዚህ አይነት ችግሮች ሲፈጠሩ ደግሞ በመግባባት መፍታት። ምክንያቱም የእድሜ ልዩነቱ እየባሰ ነው የሚሄደው፣ እሱ እድሜው እየጨመረ አይደል፣ እያደጉ በሄዱ ቁጥር እሱ በጣም ታላቋ እየሆነ ነው የሚመጣው ና እንዳለው ነው። ታክሲ ሹፌሩ አባትሽ ቀልደኛ ናቸው ሲል ሳቀቻል። እንደዚህ አይነት ነገሮች አሁን እሷ ናት፣ እንደውም በደንብ መቆጣጠር አለባት ብዬ ማስብ ሰዎች ቦታ የሆነ ፐብሊክ ቦታ ሲሄዱ ባሏ እንደሆነ ማሳየት ያለባት እሷ ናት ብዬ አስባለሁ። አብሯት የማይወጣበትም ምክንያት ይሄ ነው። አብረን እንዝናና ስለው ይል ያለች ያለችው አባትሽ ደስ ይላል አባትሽ ጋ ነሽ ሲሏት ለእሱ ምቾት አይሰጥም። ምናልባት ለእሷ ልጅነቷን ይገልጽልኛል ብላ ምቾቱ እስከገባች እሱ የእሷ ችግር ነው እንጂ ልክ ፐብሊክ ቦታ ወይ ሰው የተሰበሰበበት ቦታ ላይ ሲሄዱ ባሏ እንደሆነ ፍቅር ማሳየት በደንብ በራስ መተማመን እንዲሰማው ደግሞ ማድረግ ያለባት እሷ ራት ያምናለሁ። እኔ እንትኑ ይገርመኛል። እኔ አሁን እያየሁት ያለሁት ነገር ስሜትንና ፍቅርን ለይተው አለመጓዝ ነገር ነው ያየውበት። ሰዎች በጣም ስሜታ ይሆናሉ፣ አለ የሆነ ደረጃ ላይ እስከሚደርሱ፣ በቃ ያ ስሜት ሲገፋቸው ሲገፋቸው መጡና ራሳቸው ትዳር ቤት ውስጥ አገኙት እንጂ፣ መጀመሪያ ለእኔ አትሆነኝም እሷ እድሜዋ ትንሽ ናት እኔ ትልቅ ነኝ። ነገስ ይቀጥላሉ አይደል? ትዳር ማለት የምትቀጥለውን ነገር የምታስብበት አይደል? ሰው ልጆች ወለዱ። ልጆች ከመወለዳቸው በፊት ጓደኝነት ያበቃና ትዳር ውስጥ ይገባል። ከትዳር በኋላ ልጆች አሉ። መቼም ትዳር ቆይፈት አለው ብላ ታገባ። እዛ ላይ ነው መወሰን የነበረባቸው የእድሜውን ልዩነት። እሷ መወሰን የነበረባት እዛ ላይ ነው። ሁሌ ከኛ ከፍ ያለ ሰው እኔ እንዲያውም ወንድ በትዳር ውስጥ የግል አስተያየት ከሆነ በቃ ተለቅ ብሎ መግባት አለበት፣ ከሴቷ በእድሜ በልጦ መግባት አለበት ብዬ አስባለሁ። አሁንም በግል አስተያየት ወንዶች በእድሜ መጨመር ብዛት ይበስላሉ ብዬ ስለማስብ ለእሷ ጥሩ ነው ብዬ ነው የማስበውና የሰው ምልከታ ካልሆነ በስተቀር ያን የረበሸባት ለትዳራቸው እረክቶ መኖር ወይም ከፍጻሜ ላይ ደርሳል ተብሎ የሚታሰቡ ትዳሮች ወንዱ በእድሜ ከፍ ብሎ የገባበት ነው። ግን ሰው እንደፈለገ ሴቷ ብትጠልቅ ኖሮ ወደ ስድብ ነበረ። አሁን አባትሽ እንደሆነ በአክብሮት ነው፣ አባትሽ ቀላጅ ናቸው ሲሏል። ሴቱ ብትጠልቅ እናትን ይዘነው የምትጎትተው እናት። አዎ በጣም ብዙ ዘለፋ ሁሉ አለበት እዛ ላይ የረበሻቸው በቃ፣ እሱ እንደ እድሜ ነው ሊያስብ የሚችለው፣ እንደኛ ቁጭ ብሎ ወይም እሷ ባለችበት እድሜ ላይ እሱን ሊያዝናና ነው የሚችለው ነገር፣ እሷን አያዝናና። እሱን ባላንስ ማድረግ ከቻሉ ዜና ዜናውን ቀይሪ ወደ እንትን ወደዛ መጀመሪያ መፈታት ያለበትን ነገር ነው ትዳር ላይ ይዘውት የመጡት ብዬ ነው ማስበው። ዛሬ የተረበሸው ዳይዋን ላይ ሲተዋወቁ ስማቸውን ሲቀያየሩ ከስሜት ባለፈ ልክ ትዳር ላይ ስንገባ ይሄ ነገር ምን ይፈጥራል የሚለውን ልዩነት አለመፍታት ይመስለኛል ዛሬ ላይ የማየው ችግር። እንግዲህ የትዳር ክብደቱ ይሄ ነው። አንዳንድ ባለትዳሮች አራትም አምስትም አመት ሳይጋቡ ይቆዩና ከተጋቡ በኋላ አንድ አመት መኖር ያቅታቸዋል። አሁን ያ ነው እንግዲህ ትዳር ውስጥ ሳይገባ ብዙ፣ አሁን እንዲሁ በተለምዶ መጠናናት ምናምን የሚባል ነገር አለ፣ ግን ተጠናንተ የምትጨርሰው አይነት ነገር ያለ። አሁን እዚህ ትዳር ውስጥ ያየውት አንዱ ጠንካራ ነገር ይዋደዳሉ ነው። ስለሚዋደዱ ነው መፍትሄ ፍለጋም ደረጃ የደረሱት። ግን የእድሜያቸው ልዩነት ኖርማል ነው ለእኔ ማለት ችግር የለውም፣ እስከ ተዋደዱ ድረስ ችግር የለውም። ግን እሱም የእሷን፣ እሷም የእሱን ግን ነገር መቀበል አለባቸው፣ ምክንያቱም እሷ ወጣት ናት። ስለዚህ የምታየውን መረጃ ሁሉ እሱ በቃ አንዳንድ ጊዜ በአንቺም አቁሚ፣ እኔም ላቁም ብለው ወይ ነገራቸውን አንድ ላይ ማድረግ አለበለዛ፣ ግን መቀበል አለበት፣ እሷም መቀበል አለባት። እሱ በእድሜው በንባብ በመጽሐፍ የመጣ ሰው ነው። እሷ ደግሞ ከዘመኑ ጋር በስልክ በምናምን ባለው ነገር ነው የመጣችሁ። ስለዚህ ስንቴ እንዳልከው ትንሽ ለመዳኘት አስቸጋሪ የሆነ ነገር አለው። ቁልፉ ግን መዋደዳቸው ነው። በቃ ከተዋደዱ የመጀመሪያው ነገር እሱ ነው። ስለዚህ እሱ ግን ሌላ ደግሞ ያልተስማማውበት ነገር ብትስቅ የሚጠበቅ ነው። ለምሳሌ እሷ ባሌ ነው እያለች እየሄደች እያለ አባት ሲሏት ድንገት ልትስቅ ትችላለች፣ ዞራም ልትስቅ ትችላለች። ይሄ ልትቆጣጠረው እና ሊያስቀይመው የሚችል ነገር ሆኖ አላገኘት መሆን የለበትም ነው ሃሳቡን ተስማምታበታል ከሚል አንጻር ስለሆነ የእሱን ስሜት ከመጠበቅ አንጻር ስሜቴን ጎዳቸው ነው ው እውነት ነው አሳቃት እ እማምናበታለች የሚል ባለቤቴ ነው ብላ እሱን ፕሮቴክት ማድረግ ያለባት ባሏን መጠበቅ ያለባት እሷ ናት። ን እንደዚህ የእድሜ ልዩነት ያላቸው ባለትዳሮች ናቸው እና ባሏ በጣም ነው በእድሜ የሚበልጣት እሷ ደግሞ በጣም ቆንጆ ወጣት ናት እና በሄዱበት ቦታ ሁሉ ሬስቶራንት ውስጥ ምናምን አስተናጋጅ ሲመጣ እሷን ከታዘዙ በኋላ ለአባትሽስ ይሏታል ብዙ ጊዜ አባትሽስ እና ያንን ነገር በጣም ተላምደዋለች እና ደስ የሚላታል የእሷን ወጣትነት ያሳይላታል። ና በጣም ኢንጆይ ታደረገው ነበር። ና የሆነ ቀን ላይ የሆነ ሬስቶራንት ቁጭ ብለው እሷን ከታዘዛት በኋላ ልክ እንደዛ ሲሉት ባለቤቴ ነው ምናም ትላቸዋል። ለአባት ሽስ አይ ባለቤቴ ነው። የዛን ቀን እሷን ታዘ ሲጨርስ ለባለቤት ሽስ ሲላት አይ ባለቤቴ ነው አለችው። እኮ ለባለቤት ሽስ ነው ያልኩት። ስራ ቤት ገብታ አለቀሰች። እኩያ ሆንኩ ማለት ነው በቃ፣ ሰዎች የእድሜ ልዩነታችንን ጋባችንን መለየት አቃታቸው ማለት ነው። እና መጨረሻ ላይ ምንድነው እሷ የምታወራው የእድሜ በጣም ሰፊ ልዩነት ያላቸው ባለትዳሮች ከጊዜ በኋላ እሷም ልክ እንደ እሱ እድሜ አክት ማድረግ ትጀምራለች እና ያለ እድሜ አስረጀኝ ባሌ ብላ ኮምፕሌን ስታደርግ ሰምቻ አውቃለሁ። ነው እንደዚህ አይነት ቦታዎች ላይ እሷ ናት እሱን መጠበቅ አለባት ብዬ ማስበው። እንዳልከው መዋደዱ ጥሩ ነው፣ መፋቀሩ ጥሩ ነው። ግን ደግሞ ክብር ከሌለበት ፍቅር ብቻውን ደግሞ ትዳር ውስጥ አያቆይም። ለመከባበር ደግሞ ከእድሜ ልዩነቱ በሰፋ መንገድ ይሄ ከመቻቻል ይልቅ ቅድም ያልከው ነገር አንተ መቀበል በቃ ምትወደውን የምትጠላውን ታውቃለች። ባለቤት ሚያዝናናህን ማያዝናናህን ታውቃለች። አንተም ይሷል እስኪ የእኔን ካልወደድሽ፣ መጽሐፍ ማንበብ ካልወደድሽ ብላ አትታገላት። እሷም ያንተን ፍላጎት ትቀበላለች። እሷም እሱም ለምን ቲክቶክ ካላየ፣ ለምን አብረን ካልወጣ አትለው። ሁላችንም የየራሳችን ባህሪ ያለ ልዩነታችንን ተቀባብለን መኖር ስንችል ነው የሚያስቀጥልን ብዬ አስባለሁ። ሰው አንዳችን አንዳችንን ተሸክመን ሳይሆን የሚወደውን የምትጠላውን ታውቃለህ። በቃ ፍላጎቷን ታከብርላታለ አለ ትቀበላለህ ማለት ነው። እሱን ቢያደርጉ ብዙ ነገራቸው ሊፈታ ይችላል ብዬ አስባለሁ። እሱ እንዳለ ሆኖ ግን እኔ የሚመስለኝ መጀመሪያ የትዳር መሰረቱ ፍቅር ነው፣ ምንም ጥያቄ የለውም። ማንም የወደደውን ያፈቀረውን ማግባት ይችላል። ይሄ እድሜ ባውንደሪ ወይም ገደብ ሊሆን አይገባም። ግን እንደዚህ አይነት ትዳር ሲመሰረት በማንኛውም የህይወት አጋጣሚ እድሜ ዘመናችን ሙሉ የሚከተሉ ነገሮች አሉ የማይቆሙ እና እውነታውን መጀመሪያ አይምሮ ጋር መጨረስ ወሳኝ ነው። ለምሳሌ በዚህ ትዳር ውስጥ የእድሜ ልዩነቱ እንዳለ እሱ አባት ሊመስል እንደሚችል እውነታውን መጀመሪያ መቀበል መቻል አለበት ማመንና፣ ግን ያ ነገር ሲመጣ ምንም አይነት ስሜት እንደማይሰማው ለራሱ መንገድ አለበት። ቀደም እንደተባለው አሉ ባልታ አይቆምም የማያውቀው ሰው ለምሳሌ ማንም ሰው ቢያገኛቸው አባትና ልጅ ሊመስሉ ይችላሉ። ሰው ስታየው ፋክት ነው። ምንም ልታደርጓልልመጣለሽ ነው። አሁን በሴትም ሲሆን ወንድ በእድሜ ተበልጦ ሴቷ ትንሽ በእድሜ በልጣም እናት ሆነች ልትባል እንደሚችል መጀመሪያ አእምሮ ላይ መጨረስ አለባት። ይሄ ትክክለኛ እውነታ ስለሆነ የሚፋቅም ሊሻሻልም ምንም ሊደረግ ስለማይችል ማለት ነው። ከዛ ባሻገር ግን የእሷን ሀሳብ ሼር አደርጋለሁ የሱን ሞራል መጠበቅ እና የሱን አባወራነት ማግነን ከእሷ የሚጠበቅ ነው። ይህ መሳቁ ምናምንም ለእኔ አግባብ አይመስለኝም። የሚያስቅ አይደለም። አምናበት የገባችሁ ነገር ስለሆነ ማለት ነው። ሙሉ ቀኑ የጋራቸው አይደለም። እሷም የግል ጊዜ አላት፣ እሳቸውም የግል ጊዜ ይኖራቸዋል። ስለዚህ ለየብቻ የሚያደርጉትን ነገር ከፋፍሎ ለየብቻ ማድረግ ነው። የጋራ ጊዜያቸው ላይ ግን ቲክቶክም ንባብም አያስፈልግም። በመረጡት መንገድ መሄድ ነው። ስለዚህ መቀራረቢያ መንገዱን በጋራ መፍጠር ነው እንጂ ልዩነቱ ማስፋት። አንተ ልል የነበርከው ሌላ ያልኩትን ነው ሀሳቡን ያልከውና እነዚህ ሰዎች ከመጋባታቸው በፊት ግን እሱም መጽሐፉን ትቶ እሷም ስልኳ አንትታ ተገናኝተው ነው ያን ነገር ለምንድን ነው ከትዳር በኋላ የማይደቅሙት? እንደገና ደግሞ የእድሜም ልዩነት ቢኖር ምንም ቢኖር እንዳልከው ከ24 ሰዓት ውስጥ ለነሱ ብቻ የሚሆን ጊዜ መኖር አለበት በቃ ሁሉ የራሳቸው ቤት ከገቡ በኋላ የራሳቸውን ፍላጎት ጥለው ሌላው ግን አሁን እሱ ከጓደኞች ሽም ጋር አቱኝ ምናምን እሷም እንውጣ የሷ ይሻላል አብረን እንዝናና የሷ ይሻላል የእሱ ግን ምንድነው እኔ በግሌ ምን እምነት አለኝ ማንም ማንም ሰው በጥርጣሬና በቁጥጥር እንደዚህ እንደዚህ ትዳሩ ሊገዛው አይችልም በቃ ማመን ነው ያን ሰው ወደ መጥፎ ነገር እንዳይሄድ የሚያደርገው ማመን ነው ጓደኞች ጋር ተዝናኝ በዚህ ሰዓት ነኝ ቢላት ግን በቃ አሪፍ ይሆናል። እሱም ደግሞ እሷ አምናበት ያንን በድሜ ድሜ ልዩነታቸውን ቁጥር ውስጥ ሳታስገባ አብረን እንሄድ ካለችው ለሱ በጣም ትልቅ ጊዜ ሰጥተዋለች፣ በጣም ትልቅ ክብር ሰጥተዋለች ብዬ አምናል። እኔ ትንሽ ወደ እሷ አደላል። እኔ ግን አሁን እዚህ ውስጥ በጣም የታየኝ ነገር የእኛ ማህበረሰብ መቼ ነው በሰው ይወጣል ከመግባቱ ነው በጣም ነው የሚገርመው። በእውነት ማለት በቃ በአሁን እኮ ባለትዳሮቹ ተስማምተው ኖረው ልጅ ወልደዋል አይደል? ከዛ መንገድ ላይ ስትሄድ አባትህ እናትሽ ከሚል አይነት ዝም ብሎ ከመሬት የመጣ አስተያየት የምንሰጠው መቼ ነው መስጠት የምናቆመው ነው። እኔ ገጥሞኛ ቃል በራሴ ማለት አልፌ ተርፌ በጣም ብዙ ማላቀውን ግን የሆነ ሰው ቤት የመጣ ነው በሩን አንኳኩቶ ልጅ ይዛለች ልጅቷ ልጅ ናት እሱ ትልቅ ሰው ነው መቆጠም መቻል ሊመስል እኮ ይችላል። ይሁን ነገር አፍክ ላይ የመጣው ነገር በሙሉ አይገለጽም አይደል? ለዚህ ነው አሁን አለመግባባታቸው መነሻ። መንገድ ላይ አይቶ አባትሽ ያላቸውን ሰዎች ኮንትሮል ማድረግ አችልም። እቺ ልትስቅ ይችላል፣ እኔም እኮ ልትስቅ እችላለሁ። ማንም ሰው አሁን መሳቅ የለባትም እንደምንለው ቀላል አይደለም። ቦታው ላይ ቤት ውስጥ የሚፎግራት ነገር ይችላል። እኔም አባትሽ መሰል ይችላል ምናም ሚላት ነገር ትዝ ብሏት ሊሆን ስለሚችል አንዳንድ ኮንትሮል የማናረጋቸው ነገሮች አሉ። ግን እኔ ማህበረሰቡ ይሄ እድሜ ላይ ሙጥኝ ብሎ ለዛ ሰው ምን ይሰማዋል የሚለውን ነገር መቆጣጠር የማንችልበት ነገር ብቻ ነው የሚያሰጋኝ። ይሄ ቀላል ነው። የእድሜ ጋፕ ነው። አንዳንድ ጊዜ በሽታዎች ሁሉ ላይ ጣልቃ ገብተህ አንተ እንዲያታረግም እንዲያንትሆን የሚባሉ አስተያየቶች ከአፍ መቆጠብ መጀመር አለባቸው። ከዛ ደግሞ ትዳር የራሱን የሆነ ክብር ይፈልጋል። ቁጭ ብለህ ብቻ ስለደበረህ ወይም ደግሞ እሱ ዜና ስለሚያይ እኔ ቁጭ ስልክ ልነካካ አልችልም አይደል? ትዳርህን መጀመሪያ ማክበር አለብህ። ያከበርከው ትዳር ነው ሰው ፊት የሚታይ ልጎልቶ የሚወጣው እሱ እሷን ሲያከብራት የሚታየው ና የእድሜ ጋፕ የፈጠረው ብቻ ሳይሆን ሰው ለትዳር መጀመሪያ ክብር መስጠት አለበት። ሲገባ መጠበቅ የእሱን እንትን መስማት የእሱን ነገሮች መጠበቅ አለባቸው። ና የእድሜ ልዩነቱን ባይኖር ስልክ ቁጭ ብሎ መነካካት አሁን በጣም የጊዜያችን በጣም አርቴፍሻል ነገር እየሆነ ስለመጣ አይደል ቁጭ ብለ ተጣልተ አትሰማም እኮ ሚስትና የምትለውን አትሰማትን ባል የሚለውን አልሰማም። በቃ ዝም እየሆነ ነገሮች በቃ ዘመነኛ ነገሮች ላይ ተጥደናል ና ከእድሜው ልዩነት ያመጣው በላይ ለትዳር የምንሰጠው ክብር በጣም አናሳ ስለሆነ ነው ብዬ ነው የማስበው። ሁላችንም በጣም የምፈልገው ነገር ይንቀልልልኝ መንፈስ የሁለት በጣም ከባድ ነው በት ለምሳሌ አሁን በጣም ህይወት ራሱ ሩጭ አይደለም በየፊናችን እንሮጣለን ህይወት ለማሸነፍ እንሰራ እንለፋለን። ቤታችን ስንገባ ግን አትሊስት ለራሳችን እና ለትዳር አጋራችን ጊዜ የምንሰጥበት ነው መሆን ያለበት። ቤታችን ስንገባ ደግሞ ያ ሶሻል ሚዲያ፣ ያ ስልክ ምናምን ይይዘናል ይይዛናልና ኢቭን የሆነ ሰው አጠገብ ቁጭ ብሎ አብሮ ሁሉ ምንም ያገኘው ራሱ አይሰማም። ያላወራህ ስሜት ለስሜት ኮኔክት ስላላደረግ ያወራህ እራሱ አይመስልም እና በእነሱ ተነስተን እንደውም በዚህ አጋጣሚ ማለት የምንፈልገው በቃ የሶሻል ሚዲያ አጠቃቀማችን ሊሚት ብንሰጠው፣ ገደብ ብንሰጠው፣ ቤታችን ስንሆን የእውነት ቤታችን ፕሬዘንት መሆን መገኘት፣ አካላችን ሳይሆን መንፈሳችን ቤት ውስጥ መገኘት። አንዳንድ ሰዎች ማደንቃቸው አሉ ቤታቸው ሲገቡ ስልካቸው የሚዘጉ በጣም እና ይሄ ለኢመርጀንሲ ምናምን ለድንገተኛ ጉዳይ ብሎ ደግሞ ይሄ ምንም ስክሪን ምናምን የሌለው ስልክ ትንሽ ስልክ የለም እሷን ክፍት ያደርጋሉ። ከዛ በተአምር በኋላ አንተ በመተበለመርኩ ስልክ አታገኛቸው። ይዘጋል፣ እሱ ይቀመጣል። ከዛ የቤተሰብ ጊዜ ይኖራቸዋል። አሁን ና ናፍቄ ያለችው ሀሳብ በጣም ትክክለኛ ቀላል የሚመስል ከባድ ልጆች ያሉበት ቤት፣ አንተ ነው የሚከተሉት በደንብ የሰጣቸውን ስልክ ሊሆን ይችላል ታብሌት ሊሆን ይችላል። ምንም አይነት ነገር ከአንተ ተገንጥለው ማረግ ነው የሚማሩት። ጊዜ መሰጣጣትን አያቁም። በዝምታ ውስጥ ቤት ውስጥ መመላለስን አያቁም። በቃ ዝም ካልሆኑ ነገር ላይ ያለ ነው የሚመስላቸውና ለጸብ መነሻ የማይመስሉ ነገሮች ግን ነገር ገን ነው። ቤት ውስጥ ዳር ውስጥ ሽማግሌ ለመግባት ክፍት መንገድ የሚያደርጉት ክፍት በር የሚያደርጉት እንደዚህ አይነት ትንሽ አጋጣሚዎች ናቸው። አንድ የምጨምረው ነገር ቅድም ባልሽው ላይ አሁን ይሄ ማህበረሰቡ ከኋላ ሆኖ አንዳንድ ነገር የሚለውን ያ የሚለውን ብቻ ነው የምናገኘው ፊት ለፊት ክፉ የሚናገረውን በጎ የሚያስበውን ፊት ለፊት ስለማናገኘው ምን ብለን ማሰብ አለብን እኛ በጣም ስለኛ አሪፍ አሪፍ ሊሉ የሚችሉ ሰዎች ግን ብዙ ናቸው። ያንን ማሰብ አለብን። በቃ መቶ ከሚያበሽ ቀን ሰው በላይ የእኛን ነገር የሚደግፉ ብዙ ሰዎች አሉ ብሎ ግን ማሰብ እና ደግሞ በቤት የሞላው ነው፣ ውጪ ላይ የሚፈሰው ሶ በቤት ለምሳሌ የሆኑ ሰዎች ገጥሟቸው ያቁም ወይ በተፈጥሮን በተለያየ መንገድ አደጋ ደርሶባቸው ይሆናል። ብቻ አካላዊ ጉዳት የደረሰባቸው ሰዎች በጣም በራስ መተማመናቸው ይገርምሽና ጉዳታቸውን ምንም ያላቸውን ጉዳት እንዳታስበው። እንደዚህ አይነት ነገር እኔ በራሴ ለምሳሌ ራስን በጣም እንደ ቆንጆ አክት ካረግ ሰው ቆንጆ አይደለም ብሎ አስተያየት ሊሰጣ አይችልም። ወይኔ በጣም ነው ማምረው ምናም ብለ ራስህን ፕሬዘንት ባረክበትና ባቀረብክበት መንገድ ነው ሰው እዚህ እነዚህ ሰዎች የእድሜ ልዩነታቸው እንዳይታይ ማድረግ ይችላሉ። በቃ ባሌ ነው በጣም ነው መወደው በጣም ነው የማፈቅረው ሚስቴ ምናምን እየተባባሉ ሰው ሀሳብ እንዳይሰጥ ማድረግ ትችላለህ። አንዳንድ ሰው የሆነ ሀሳብ ልትሰጭ ብለሽ ዘግቶብሽ አያውቅም? በጣም በራስ መተማመኑ ገርሞሽ ሰው እንደዛ ማድረግ ይችላል። ምንም እንዳታልፍ ምንም እንዳታልፍ መስመሩ እንዳታልፍ። ለማንኛውም እኛ ይህን ያህል የተሰማንን ሀሳብ የመሰለንን ያው ያነሳ ነው አሁን በሰማችሁት ጉዳይ ላይ እንግዲህ እናንተስ ምን ትላላችሁ? እስኪ ሀሳባችሁን እናንተም አጋሩን። እኛ የመሰለንን ሀሳብ ሰጥተናል። እሁድን አንድ ላይ አሁንም ይቀጥላል። አብረን እንሆን